ወይኔ ቤተሰቦቼ ማለት ነው። ዛሬ የፈራሁት ነው፣ የእውነት የፈራሁት ነገር ነው የደረሰው። ና ዛሬ አብርሽ ያገኛትን ጥፊ ነጽ አግኝታ ቢሆን ከአዲስ አበባ ቡታጀራ እግር አውጭ እንትል ነበረ። ና ሲቀጥል አብርሽ በጣም ጥፋተኛ ነው። ሁላችንም ተናግረናል። ሩታ ደግሞ በማስረጃ ተናግራለች እንጂ ነጽን ስታገኛት አብረን ነው የምናገኛት ብላለች። ብቻም በምንም ታምር አታገኛትም፣ አብረን ነው የምናገኛት ብላ ተናግራለች። ሲቀጥል ደግሞ አስቡት ፎቶን ና ቪዲዮን አይታ አብርሽ እንዴት ነው የሚያስበው?

እንዴት እንዲሰማ ትፈልገህ ነው እንዴ? የአንተና የነጽኮ ግንኙነት ይሄ አንተ ምንም እኔ ብያለሁ። ትናንትና ምንም ለጉዳይ ሄደ እኮ ሰው አትመስልም። እሷ ምን ለዛ ፍክት ትብላችሁ እየተሳሳቃችሁ ምናምን። ና ለእሷ ምን እንዲሰማ ትፈልገህ ነበር? አብርሽ መቶ ፐርሰንት በጣም ጥፋተኛ ነህ፣ በጣም ማለት ነው። በመጀመሪያ ጥፋተኝነትህን ማመን አለብህ አብርሽዬ። በዛ ማነሰም ደግሞ ሚስት ናት፣ ልታከብራት ይገባል። ሩታም በእርግጥ እኔ ጥፊ ዋልክ ነው እያልኩ አይደለም። ወንድ ልጅ ክብርን ይፈልጋለው፣ ቤተሰቦች ምንም ምንም ቢሆን ሚስቱ ናት፣ ባሏ ነው፣ ልታከብረው ይገባል። ወንድ ልጅ ላይ እጅ ማንሳት ልክ አይደለም፣ ግን ቢሆንም በሷ ቦታ ሆናችሁ ስታስቡት ያው ንዴት ማረገው ነገር የለምና ሩታ ቪዲዮን ስታይ እነዚያን ፎቶዎች ስታይ፣ አንተ ራሱ ምን ይሰማታል ብለን ያሰብከው። በጣም አጥፍታ አለች አብርሽ። በመጀመሪያ ጥፋት ምንድን ነው? ብቻህን ሄደ ነፂ ማግኘት ትል ትልቁ ጥፋት ነው እሱ። ሴቶች ይግባባሉ። አንተ ዝም ብለህ ፈርተህ የሆነ ነገር እንዳይከሰት ብለህ ፈርተህ አስበህ ይሆናል። ሩታንም ሳትነግራት እንደወጣ ተናግራል በቪዲዮ ብነግራት፣ እንዲሄድ አትፈቅድም፣ አብረን እንሂድ ትላለች፣ ከዛ ያልሆነ ነገር ይፈጠራል ብለህ በቪዲዮ በእርግጥ ተናግራል። ቢሆንም ግን ሴት ለሴት ይግባቡ ነበረ። ተፋጩም፣ ተጋጩም፣ በቃላት ምንም ቢሆን ሊግባቡ ይችሉ ነበረ እና ነጺ፣ ምን ታመጣለች? ሩታን ብታገኛት፣ ለምንድን ነው ሩታን እንደ ነብር የፈራቻት? ቢሆንም ግን አንተ ጋ ጥፋት አለ። የእውነት አብርሻ አጥፍታዋል። ዛሬ ከሄደሽ ትሂድ አትያዛት፣ ከዚህ የበለጠ ተለማምጭ አልኖርም። እኔ ልብ ለልብ ያበቃዋት በጥፊ ስትለው ዱላም ልስጥሽ እንኪ ዱላ ብሎ ሁሉ ማመሰያ ሰጥቷት ነበር። ጥፊ ልክ አይደለም ይሄ። ጥፊ በእርግጥ ለነጼ ነበር የሚገባት። የእውነት አሁን ይህን ቪዲዮ ስታይ ምን እንደሚሰማት አላቅም። ምክንያቱም ምን ጥቅም ታገኝበታለች ምን ጥቅም ታገኝበታለች? አሁን ይሄ ቤት እንደዚህ ሆነ፣ ነጽ ሩታዬ እንደዚህ ሆነች፣ አብርሽ በመሀል እንደዚህ ሆነ። ምንድን ነው የምታገኙ ጥቅም? እና አብርሽ በጣም በጣም በጣም ቤተሰቦች አጥፍቷል። በምንም ታምር ነጽን ብቻው ማግኘት የለበትም ነበረ፣ በምንም ታምር ማለት ነው። እና ስህተትም ሰርታል፣ ጥፋትም ሰርታል አብርሽዬ። ሲቀጥል እንደ ሚስት የምትሄድበትንም የምታገኘውንም ሰው ማሳወቅ አለብ። ሚስት እስከሆነች ድረስ ማክበርም አለብህ። እሷም ባልህ ባሏ እስከሆነ ድረስ የምትሄድበትን ቦታ አንተን ማክበር ግድ ነው ባል እና ሚስት ሲከባበሩ ነው ደስ የሚለው እና የዛሬው ቡጥቡጥ ከባድ ነበረ ቤተሰቦቼ እኔ ገምቻለሁ አስቤያለሁ ምክንያቱም ሩታ ያንን ቪዲዮ ካየች ጽናቱን ይስጥሽ ነው ያልኩት የእውነት ጽናቱን ይስጥሽ ነው ያልኩት ምክንያቱም በሩታ ቦታ ብትሆን ያናዳል ለአብርሽ እኮ ያቺ ልጅ እህቱ አደለም እኮ ሄዱ ያገኛት እንዴ እህቱን አደለም ሄዱ ያገኛት የድሮ ፍቅረኛው ነው ሄዱ ያገኘው አደል እንዴ ስለዛ ሩታ ላይ ምን አይነት ነገር ነው የሚጭረው ቪዲዮስ ቪዲዮ ለውርም እኮ ያስጠላል። ግማሽ ቪዲዮ እኮ ህይወትሽ እንዴት ነበር ጤንነ ገለመል እያሉ የራሳቸውን ወሬ ሲያወሩ ምንም አይነት ጉዳ ያለባቸው ሳይመስሉ ነው ግማሽ የደረሱት አብሬሽና እነዚህ ስለዛ እቺ ልጅ እንዴት ነው የምታስበው? አብርሽዬ፣ ብትናደድም አትፍረድባት። እኔ ነኝ የልብ ልብ የሰጠኋት። ተመልካች ነው ያለችበት ሁኔታ ምናምን እያሉ ነው የልብ ልባል አይደለም። ነገሩ ራሱ ያናዳል። አብርሽ፣ የእውነት ያናዳል። ስለዛ አትፍረድባት። ሲቀጥል ደግሞ አቤልም እኮ ምንም አላጠፋም። ለአንተም እሷንም እያስማማችሁ ነው ግን አንተ አረከው ነገር ማንም ሰው አይኑን ጨፍኖ መፍረድ የሚችለው ነገር ነው እና ሲቀጥል ደግሞ ነጽዬ ተብየዋ ምን እንደምታገኘው አላቅም። ነጽዬ እንደው እግዚአብሔር አይበለውና ቢለያዩ ራሱ እግዚአብሔር ነው የምልሽ። አብርሽ አንቺ አይሆንም፣ የእውነት አንቺ አይሆንም። ሲቀጥል ደግሞ ወንዶች ማለት ነው ትዳር ካዛችሁ በኋላ በቃ በአንድ ጽኑ የእውነት ቤታችሁን አስከብሩ፣ ሚስቶቻችሁን አስከብሩ። መጠው ደውሉ አትለጠፉ፣ የእውነት የድሮ ፍቅረኛ ምናምን ያለፈ የተዘጋ ፋይል ምን ይሰማል አሁን። አብርሽ ነጺም ብቻን ሲያገኝ ምን ይሰማዋል? እንግዲህ አስቡና ትዳር ሲትይዙ የድሮ ላይፋችሁን እዛ ጥርግርግ አርጋችሁ ወደ ሴቶች ጋሄዱ፣ በእናታችሁ አንደው ሴት ልጅ ፍቅሬን ካለች ተጎርታ ተጭ ምንም ሆና ነው የምትኖረው የእውነት ነው ምላችሁ። በቃ ልቧንም ለቤቷ ስብስብ አርጋ ነው የምትኖረው። እና የወንዶች ልብ ነው የማይጨበጠው። ቤተሰቦች፣ የወንዶች ልብ አይጨበጥም። በቃ እዛም እዛ ማለት ይወዳል። እና እንደ ትዳር ስትይዙ ቢያንስ ተሰብሰቡ፣ የእውነት ነው ምላችሁ። ተሰብሰቡ እና የሩታን እዴት ዛሬ ያለችበት ሁኔታ በጣም ያሳዝናል። በቃ በጣም ተናዳል። ምን እንደምትወስን ከዚህ በኋላ አናቅም። ቤተሰቦች ነሽ፣ ግን ምን እንደምታገኝ አላቅም። የእውነት የእነዚህ ልጆች ተበጠበጠ። የነዚህ ህይወት እንደዚህ ሆነ። ዛሬ አብርሽ የቀመሰውን ጥፊ ማለት ነው አንቺ ነበርሽ መቅመስ ያለብሽ። ከዛ ሁለተኛ አዲስ አበባ ሁለተኛ አብርሽ ብለሽ ወደ መጣሽበት ትመለሽ ነበር። የእውነቴ ነው ምላችሁ እና አብርሽ ያው አጥፍታል፣ በጣም አጥፍታል። የእውነት ማንም ምንም ቢል አይግረም፣ ምክንያቱም አጥፍታል። የትናንትናውን ቪዲዮ የሰራውን ቪዲዮ ተመልሰ ራስ ብታየው አይደለም ለሩታ ለተመልካች የሚያስጠላ ቪዲዮ ነው የእውነት የሚያስጠላ ቪዲዮ ነው። ምሳ አብራችሁ በላችሁ ከነጽ ችግር የለውም፣ ግን ቢሆንም የእነዚህን ሁሉ ቪዲዮ ስታይች ልጅ ምሳ ስበሉ እኮ አልተቀረጻችሁም አይደል? ስለዛ ሩታ ላይ ምንድን የሚጭረው ሚስትናት፣ ምን አይምሯ ላይ የሚጭር መስሎ ነው። ስለዚ አሁን ላይ ችልጅ የተጎዳች ልጅናት፣ ከፋም ለማም አንተ እንደ ባ ነገሮችን ማስተካከል ካለብ፣ ከአንተ በላይ ኮ ጉዳዩ የሩታ ነው። አብርሽ ከገባ ጉዳዩ ከአንተ በላይ የሩታ ጉዳይ ነው እንደ ሴት የሩታ ጉዳይ ነው። ስለዛ አንተ ተፈላጊ ነህ። እዛ ጋር ደግሞ ባሌ ነው ብላ ይዛክ የተቀመጠች ሴት አለች። ስለዛ ጉዳይ እኮ ከአንተ በላይ የሩታ ነበር። ነጺ ተብያዋንም ማግኘት ካለባት ሩታ ነበረች። እና ሴቶች ይግባባሉ። አንተ ዝም ብለህ ሌላ ነገር ይፈጠራል ብለህ ብቻህን ሄደህ ነጺን አገኘህ እንጂ ሩታና ነጺ ቢገናኙ ይግባቡና ነገሮችን ይፈቱ ነበር። ስለዚ ያንተ ስህተት ነው። ብቻ ማግኘት የለብህም ነበረ። ስለዛ ጥፋቱ ያንተ እስከሆነ ድረስ ምንም ሩታ ላይ መፍረድ የለብም። ሩታን ትክክል ናት እያልኩ አይደለም። ቤተሰቦቼ እንደ ወንድ ወንድ ልጅ ላይ ያው እጅ ማንሳት ልክ አይደለም። የእውነት ልክ አይደለም። ትክክል አይደለሽም ሩታዬ። ወንድ ልጅ ያው በተፈጥሮ መከበርን ይፈልጋል። ያው ራሱን የሚያስከብረው ራሱ ቢሆንም ወንድ እስከሆነ ድረስ አብሯ ዶሮ ለምን አታክልም ትላለች እናት ወንድ ልጅ መከበርን ይፈልጋል እና ልክ አይደለሽ የእኔ ቆንጆ በእርግጥ ንዴት የማያደርገው ነገር የለም ተናዳ ነው ስሜቱ በእሷ ቦታ ብንሆንም ከባድ ነው ቪዲዮንም ስታይ ፎቶንም በዛ ላይ ተለጣጥፎ ምናምን፣ ቲክቶክ ላይ ደግሞ እኮ በሙዚቃ ምናምን እና ይህን ስታይ እኮ ሚስት ናት እኮ። እንዲህ አብርሽ፣ እንዴት ነው የምታስበው? ሚስትን እኮ ማስከበር ያለብህ አንተና፣ የተዘጋ ፋይል ከሆነ ሁሉ ነገር ለምን ያስፈልጋል? ከነጺ ጋር ስለዛ ነጺ፣ ሁለታችሁን ማግኘት ከሆነ የመጣችሁ አንተ በፍጹም ብቻ ሄደ ነጺ ማግኘት አልነበረብም። ጥፋቱ ያንተ ነው ጥፋቱ ያንተ ነው። እና ሩት አለም እንደዚ ሆነሽ ብሎ የሚፈርድ ሰው ካለ እውነት ስህተት ነው። እንደ ሴትም በእሷ ቦታ ቢኮን እኔም ብሆን እኔ እንጃ እውነት ይን ነው የምላችሁና፣ ሴት ልጅ ትዳሬ ብላ ቁንጥጥ ብላ ከተቀመጠች መከበር አለባት። ያችም እየመጣች የእኔ ነው ያችም እየእኔን ሴቶች አንቀበለውም እና ነገሮችን ማስተካከል ካለብህ ያው ከሷ ጋር ነው እና፣ ዛሬ እንግዲህ ኃይለኛ በጠበቅ ነበር ቤተሰቦች። ሩታዬ ግን ታሳዝነኛለች፣ ለምን እንደሆነ አላውቅም። የሆነ እድሏ ሆኖ አብርሽን ካፈቀረች ሰዓት ጀምሮ ፈተና ያጣት ሩታ አብርሽን አፈቀርኩ ብላ ከወጣች ጀምሮ ከቤተሰቡም ከውጭም ከውስጡ ፈተና ማጣት ልጅ ሩታ ናየው።